መድብል ዝናን አገተው። ዝና በመድብል ቁጥጥር ስር ውሏል። መድብል ዝናን አግቶት ብሩክ የት እንዳለ እየጠየቀው ነበር። ማህሌት ታግታ ባለችበት ክፍል ሆና ድምፅ ስታሰማ ቅድስት ከምሳሌ ጋር ተኝታ ነበርና ቅድስት በጣም ስለደከማት ዲፕሊ የሆነ እንቅልፍ ወስዷት ነበርና ምሳሌ የሰማችውን ድምፅ ተከትላ ወደ ክፍል ስታመራ ማህሌት ታስራ አየቻት። ማህሌትም አባብላ እንድትፈታት ካደረገች በኋላ ልታመልጥ ልትወጣ ስትል ቅድስት ደርሳ ነበር። ማህሌት ምሳሌን እንደያዘችው ከቅድስት ጋር አንድ ሁለት እየተባባሉ ሲነጋገሩ መድብል ደርሶ ነበር። በአየው ነገር እጅግ ተናዶ በጣም በግኖ ማህሌት ላይ ደንፍቶ መቷትም። እንግዲህ ከሚገባው በላይ ትልቅ ጥፋት ልታደርግ ስለደረሰ እንደገና አስሯት አግቷትም ተቀምጣ ነበር። መድብል ሞገስን አግኝቶት ስለ ወንድሙ ስለ ብሩክ ምን ማድረግ እንዳለባቸው ድምፁ ጠፋ። ይኑር አይኑርም የምናውቀው ነገር የለም። አንድና አንድ ልናውቅ የምንችለው በዝና በኩል ነው። ማህሌትንም አገትናት፣ አወጣጣናት፣ የምታውቀውን ነገር ነግራናለች። ዋናው ሚስጥር ያለው ዝና ጋር ነው። ዝናን ካላገት ነው እና እሱ ካልነገረን በስተቀር በምንም አይነት መልኩ ወንድሜን ላገኘው አልችልም። ስለዚህ እንወስን፣ የሆነው ይሁን፣ የደረሰው ነገር ይድረስ። እንግዲህ ሰውም ሊሞት ይችላል በዚህ ውሳኔያችን። ሆኖም ግን ወንድማችንን ወንድሜን ለማግኘት አንድና አንድ መፍትሄው በዝና በኩል ነው ሲል ለሞገስ አማክሮት ነበር። ሞገስ ግን ዝና እኮ ነው ያልከው፣ ሌላ ሰው አይደለም እኮ የጠራኸው ሲል የዝናን ኃይለኝነት እና እጅግ ክፉና ጨካኝ መሆኑን እንደገና ሊያስታውሰው ሊነግረው ለመድብል ሲፈልግ፣ መድብል ግን እኔ ከሱ የባስኩ ክፉ ነኝ። ክፉ ልሁን ከተባለ፣ ጨካኝም ከተባለ ከሱ የባስኩ ጨካኝ መሆን እችላለሁ። ለወንድሜ ስል ሁሉን እሆናለሁ። አንተስ ብትሆን እስከ መቼ ነው በዚህ ፍርሃት? ለምን ወደው ሰዎች ስንል እራሳችንን አሳልፈን ካልሰጠን እስከ መቼ እየፈራን በዚህ ሂደት እንኖራለን ሲል ለሞገስም ነግሮት አሳምኖት ነበርና ሞገስም በመድብል አሳብ ተስማምቶ እንዳልክ ይሁን ሲል የሚከተለውን ነገር እንግዲህ በጸጋ ለመቀበል ዝናንም ለማገት ወስነው ነበር። እንግዲህ ዝናም ባለበት ሆኖ የማህሌት መጥፋት እጅግ አስጨንቆታል፣ እጅግም አሳስቦታል። የት ጠፋች? የት ተሰወረች? ሲል እህቷ ወይም ዘመዷ የሆነችውን ኤፍራታን እየደወለ አስሬ እየደወለ እየጨቀጨቃት ይገኛል። እሷም ምንም የማውቀው ነገር የለም ብትለውም አላመናትም። እንደውም የሆነ ሚስጥር ሳታቂ አትቀሪም እያላት ነው። ወይም ደግሞ አንድ መፍትሄ አምጪ የት ልትሆን ትችላለች? ስልኳንስ ለምንስ ትዘጋለች? ብላ ብሎ እንግዲህ አበክሮ ሲጠይቃት፣ እሷም እንግዲህ ምናልባት ከወንድ ጋር ሆና እየተዝናናች ሊሆን ይችላል የሚል መፍትሄ ነው እንግዲህ ያነሳቸው። ዝናም ይህ መፍትሄ ምንም አልተመቸው። ምክንያቱም እሷን ማን ይፈልጋታል ሲል ለእሷ ያለው አመለካከት በጣም የወረደ ስለሆነ ማንም ወንድ ሊፈልጋት አይችልም። ይልቁንስ ሌላ መፍትሄ አምጪ፣ የት ነው ያለችው? ካልተናገርሽ ካላወጣሽ አንቺንም አልለቅሽም፣ በሁለት ቀናት ውስጥ ያለችበትን ፈልገሽ አውጪ እያለ ሲያስጨንቃትም ነበር። ኤፍራታም እንግዲህ ከሱ ካለችበት ሁኔታ ለመሄድ ብላ ልሂድ ስትል እሱ ማንቋሸት እንግዲህ ሂጂ፣ ነገር ግን አስቢበት፣ ምናልባት በነ መድብል እጅ ውስጥ ካለች ሚስጥር ታወጣለች፣ ከባድ ችግር ትፈጥራለች ሲል እጅጉን ሰክቶ እንግዲህ በዚህ ሁኔታ ከኤፍራታ ጋር ተለያይቶ ነበር። ሆኖም ግን ልቡ ያላረፈው ዝና የማህሌት መጥፋት ከእሷ ከጠፋችው ወይም ደግሞ ከዘመዷ በላይ ያሳሰበው ያስጨነቀው ዝና አርፎ አልተቀመጠም። የማህሌትን የት መሆን እያፈላለገ እያጠያየቀም እንዲሁም ደግሞ እነ ብሩክ ቤትም ሄዶ ለማየት ለመጠየቅም ፈለገ። ነገር ግን እዛ ከሄደ ያው ብሩክ ቀድሞ ለፖሊስ አመልክቶ ስለነበር እዛ መሄዱ ደግሞ ተጠያቂ ስለሚያደርገው ያንንም ፈርቶ፣ በዛ ሂደት ላይ እያለ እንግዲህ መድብል ራሱ አግኝቶት ዝናን አግቶት ነበር። ኦልሬዲ ዝና በመድብል ቁጥጥር ስር ውሏል በሱ ታግቶ ነው ያለው መድብል እንግዲህ ስለ ወንድሙ እንዲነግረው ብቻ ነው የሚፈልገው ያንን ከነገረው በሰላም እንደሚለቀው ካልነገረው ደግሞ እየሰራ ያለው ስራ ዝና እየሰራ ያለው ስራ እያንቀሳቀሰው ያለው ነገር ከማ ጋር ምን እንደሚሰራ እያንዳንዱን ነገር መረጃ ያለው ስለሆነ ወደ ህግ እንደሚወስደው ነገሩን በዛ ሂደት ሲያስፈራራው፣ ዝናም ደግሞ እንግዲህ እያንገራገረ ነበር። ብሩክ ያለበትን እኔ የማውቀው ነገር የለም፣ በምን ላውቅ እችላለሁ ሲል እራሱም እየደነፋ ነበር። ነገር ግን መድብል በሱ ቁጥጥር ስር አውሎት አግቶትም እያስጨነቀው ነው እየጠየቀው ነው ስለሆነም እንግዲህ የመድብል ማስጨነቅና ጥያቄው በዝና ላይ ከበረታ ዝና ያው ብሩኬት እንዳለ ማውጣቱ አይቀርም። ምክንያቱም ያንን ካላደረገ በራሱ ላይ ሌላ መዘዞች እንደሚመጡ ስላስተዋለ የብሩክ የት መሆንን ሳይነግረው አይቀርም ብለን ነው የምንገምተው ምክንያቱም ያውቃል። ከእሱ ጋር አብረው የሚሰሩ ሰዎች ናቸው አግተውት ወይም በምን አይነት ሁኔታ ውስጥ እንዳሉ የሚያውቁት ወይም ደግሞ በነሱ እጅ ነው ብሩክ አንድ ነገር የሆነም ከሆነ የሆነው። ስለዚህ ያንን ሚስጥር ደግሞ ዝና ስለሚያውቅ ለመድብል ካልነገረው እንግዲህ መድብል ዝናን እንደማይለቀው ነው። ምክንያቱም መድብል እንግዲህ አንድ ወንድሜ ነው እሱ አንድ ነገር ሆኖ እኔ ምን ሰላም ይኖረኛል? እንዴት ሳርፌ እቀመጣለሁ? ከዚህ በፊትም እንግዲህ ለሰው ስል ነው ታስሬ የነበረው ሲል በምን ምክንያት እንደታሰረ ለምን እንደታሰረ ለሞገስ ይነግረው ነበር ያው በማይመለከተው ነገር በሰው ላይ በደረሰው በደል ሰው ሲመታ እንግዲህ አይቶ ለምን በሚል በዛ የተነሳ እንግዲህ ሰው ደብድቦ እንደታሰረ በማይመለከተው ነገር እንግዲህ ብዙ የእድሜውን ከፊል እንግዲህ ታስሮ ከእስር ቤት አሁን ደግሞ ወጥቶ የራሱን ኑሮ ለመኖር የራሱን ነገሮች ለማመቻቸት ቀሪ ዘመኑን በደስታ በሰላም ለመኖር ሲያስብ እንግዲህ እንደመጣ የወንድሙ አለመኖሩን ነው የተረዳው። ወንድሙ በቤት ውስጥ የለም እያለ እንግዲህ ቀናትም ተቆጠሩ። ብሩክ የለም በቤት አልመጣም፣ ስልኩም አይሰራም፣ ጭራሹኑ ዱካው የለም። ይህ ደግሞ ለመድብል ምንም እረፍት አልሰጠውም ምንም ሰላም አልሰጠውም። ምክንያቱም ወንድሙ ያለበትን ሁኔታ ወይ ሞቷል ወይ አልሞተም የሚለውን ነገር ካላወቀ እንዴትስ አርፎ ይቀመጣል? ስለዚህም በዚህም የተነሳ አሁንም ችግር ውስጥ ልገባ ነው ሲል እንግዲህ በጣም እያዘነ ስለወንድሙም እያዘነ ስለራሱ ራሱ ህይወትም እጅግ እየተጸጸጠ በጸጸት አይነት ለሞገስ የውስጡን ሲያወጋም ነበር። ሞገስም እንግዲህ ለሉላ የሆነውን ነገር ሁሉ አጫውቷት ነበር ቤት ከሄደም በኋላ እየሆነ ያለውን ምን ሊያደርጉ እንዳሰቡም አጫውቷት ነበር ሉላ ግን በጭራሽ እዚህ ነገር ውስጥ ባትገባ ይሻላል ነገር ውስጥ ችግር ውስጥ አትግባ አንተ ችግር ውስጥ ከገባ እኔም መግባቴ አይቀርም ስትል ነበር ምክንያቱም ያው ተያያዥነት ስላላቸው እሷም ያው ደብድባ ስለወጣች ዝናን ያው ሞገስ አንድ ነገር ከሆነ እሷም ችግር ውስጥ መግባቷ አይቀርም። ስለዚህ እባክ ስትል ስትማፀ ነው ነበር። እሱ ግን ጓደኛዬ ነው በጓደኛዬ ጨክኜ እንዴት ዝም ብላለው? እሱ እኔ የሆነ ነገር ውስጥ ብሆን እሱ እኮ ቢኖር ዝም አይለኝም። ስለዚህ እንዴት ይህ ደግሞ ይህ መፍትሄ ለጋራችንም ጥቅም ነው የዝናን አንድ ነገር በቁጥጥር ውስጥ ማዋላችን ወይ የሆነ ነገር ማድረጋችን ለእኛም ቢሆን ነፃነት ነው ሲል እንግዲህ በመድብል ምክር ተስማምቶ ነበር እንግዲህ ምክራቸውም ጸንቶ ዝናን አግተውታል ዝና ኦልሬዲ ታግቷል እንግዲህ በቀጣይ ያወጣ ይሆን? ሚስጥሩን ያወጣ ይሆን? ዝና ብሩክ የት እንዳለ ይናገር ይሆን? አንድና አንድ የመድብል ጥያቄ እንግዲህ ከዝና የሚፈልገው ነገር ምንም ግብግብ አይደለም። ጥልም አይፈልግም። በሰላማዊ መንገድ ወንድምየው የት እንዳለ እንዲነግረው ነው የሚፈልገው። ማህሌትንም ቢሆን ያገታት ማገት ፈልጎ አይደለም። እኔ ወንጀል መስራት፣ ሰውን መጨቆን ወይ ማገት እንደዚህ አይነት ነገሮችን ማድረግ አልፈልግም ነገር ግን ስለ ወንድሜ የምታውቀው ነገር ካለ እንድትነግረኝ ሲል ነው። ያው ማህሌትንም አግቷት የነበረው እሷም ቢሆን አርፋ የማትቀመጥ ሰው ናት። ገና ለገና ዝና በነገራት መሰረት እንግዲህ ንብረት ወይ የቤቱ ድርሻ የይገባኛል ጥያቄ ለማንሳት ፈልጋ ያው የክስ መጥሪያ ወረቀት ያንን ለመስጠት ስትሄድ በገዛ እጇ እንግዲህ በነሱ መረብ ውስጥ የገባችው የታገተችው በቀላሉ ስለሆነም፣ አርፋ ብትቀመጥ በቃ ያለኝ ሰላሜ ወይ ጤና ይበቃኛል ብላ በራሷ ጥራ ግራ ብትኖር አርፋ ብትቀመጥ፣ እዚህ ነገር ውስጥ ባትገባ እንግዲህ ሁሉም አይከሰትባትም አይደርስባትም ነበር። ምክንያቱም ዝን ማን ነው እሱ መድብል ከእሷ ጋር ምንም ከማንም ጋር በሰላም ነው ቀሪ ዘመኑን መኖር የሚፈልገው የነበረው። ነገር ግን በወንድሙ መጡበት በወንድሙ መተውበት ደግሞ ምንም ሊታገሰው የማይችለው ነገር ነው። በአጠቃላይ እንግዲህ በዚህ ክፍል የተመለከት ነው ይህንን ይመስላል። ቀጣዩን ክፍል ደግሞ በቀጣይ የምናጋራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ቪዲዮ ላይክ በማድረግ እንድታበረታቱን ስል እጠይቃለው። እንግዲህ እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለው። በያላችሁበት ደህና ሆኑልን ባይ